እግዚአብሔር የተመሰገነ ይሁን እንግዲህ ቁጭ ብለን ስለምንቆይ ከእግዚአብሔር ቃል ትንሽ ቆመን ካነበብን በኋላ ዛሬ ወደሚኖረን መልእክት እንገባለን እግዚአብሔር የተመሰገነ ይሁን ኢሳይያስ ምዕራፍ ዘጠኝ ተወሰነውን ፓርታ አነብና እንደዚህ ይላል ከዘጠኝ ቁጥር አንድ ጀምሮ ነገር ግን ተጨንቃ ለነበረች ጨለማ አይሆንም በመጀመሪያው ዘመን የዛብሎንና የንፍታለም ምድር አቃለለ በኋለኛውም ዘመን ግን በዮርዳኖስ ማዶ በባህር መንገድ ያለውን የአሕዛብን ገሊላ ያከብራል። በጨለማ የሄደ ሕዝብ ብርሃን አየ። በሞት ጥላ አገርም ለኖረ ለኖሩ ብርሃን ወጣላቸው። ሕዝብን አብዝተሃል፣ ደስታንም ጨምረህላችኋል። በመከር ደስ እንደሚላቸው ሰዎችም ምርኮን ሲካፈሉ ደስ እንደሚላቸው በፊት ደስ ይላቸዋል በሚዲያም ጊዜ እንደሆነ የሸክሙ ቀንበር የጫንቃውንም በትር ያስጨናቂውንም ዘንግ ሰብረሃል። የሚረግጡ የሰልፈኞች ጫማ ሁሉ በደምም የተለወሰ ልብስ ለቃጠሎ ይሆናል፣ እንደ እሳት ማቃጠያም ሆኖ ይቃጠላል። ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ፣ መካር፣ ኃያል አምላክ የዘላለም አባት የሰላም አለቃ ተብሎ ይጠራል። ከዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጻድቅ ያጸናውና ይደግፈው ዘንድ በዳዊት ዙፋንና በመንግስቱም ላይ አለቅነቱ ይበዛል፣ ለሰላሉም ለሰላሙም ፍጻሜ የለውም። የእግዚአብሔር ቅናት ይህን ያደርጋል። ሉቃስ ምዕራፍ ሁለትንም አብረን እናል ሉቃስ ምዕራፍ ሁለት ቁጥር 25 ጀምሮ ደስ ይላል። እነሆ በኢየሩሳሌም ስምዖን የሚባል ሰው ነበረ። ይህም ሰው የእስራኤልን መጽናናት ይጠባበቅ ነበር፣ ጻድቅና ትጉህ ነበር። መንፈስ ቅዱስም በእርሱ ላይ ነበር። በጌታም የተቀደሰውን ተረድቶ የተቀደሰውን በጌታም የተቀባውን ሳያይ ሞትን እንዳያይ በመንፈስ ቅዱስ ተረድቶ ነበር። በመንፈስም ወደ መቅደስ ወጣ። ወላጆቹም እንደ ሕጉ ልማድ ያደርጉለት ዘንድ ሕፃኑን ኢየሱስን ባስገቡት ጊዜ እርሱ ደግሞ ተቀብሎ አቀፈው፣ እግዚአብሔርንም እየባረከ እንዲህ አለ፦ ጌታ ሆይ አሁን እንደ ቃሌ ባሪያህን በሰላም ታሰናብተዋለህ፣ ዐይኖቼ በሰዎች ሁሉ ፊት ያዘጋጀውን ማዳንህን አይተዋልና ይህም ለአሕዛብ ሁሉ የሚገለጥ ብርሃን ለሕዝብህም ለእስራኤል ክብር ነው። አሜን። እግዚአብሔር ሆይ ክብር ላንተ። በቃሊህ አግኘን። አሁንም ደግሜ በመገኘትህ ደግሜ በመንፈስህ ቃሊ ስመጣ ያግኘን። መንፈሲን በቃሊ አግኘን። ልባችንን ነፍሳችንን በቃል ያግኘን። እንደ አጀንዳ መስመር እንደ አጀንዳ እቅድ በዛው ልክ እንድንሄድ እርዳን። ህዝብህን ባርክ። ክብር ከፍ ይበል። በጌታ በኢየሱስ ስም አሜን። እንቀመጣለን። ቀደም በነበሩት ተከታታይ ሁለት ክፍለ ጊዜያት ስለ እግዚአብሔር አጀንዳ አብረን ማየት እያየን እንደነበር ታውቃላችሁ። እግዚአብሔር የራሱ የሆነ አጀንዳ አለው። አጀንዳው ደግሞ ከሰዎች ጋር የተያያዘ እንጂ ብቻውን ዝም ብሎ መሬት አይደለም። አጀንዳው በፍጥረት ላይ አጀንዳው በሰዎች ላይ አጀንዳው በተለይም የሱን ፈቃድና አሳ በሚፈጽሙ ሰዎች ላይ እንደሆነ ከአዳም ጀምሮ በጸጋው ዘመን ከውድቀት በፊት ከውድቀትም በኋላ እንደገና ደግሞ በሙሴ በኩል ሕግ ከተሰጠ ጊዜ ጀምሮ ከዛም በኋላ ደግሞ በመሳፍንት ዘመን የነበረውን እያየን ከዛ በነገስታትና በነቢያት ዘመን ያለውን አየንና ከዛም ከነገስታት አገዛዝ ጎን ለጎን ደግሞ የነቢያቱን አገዛዝ በተመለከተ የእግዚአብሔር አጀንዳ ምን ይመስል እንደነበረ እያየን መጣንና የብሉይ ኪዳኑን አጠቃላይ ገጽታ ከቃኘን በኋላ ከምርኮ መልስ ሰዎች በእግዚአብሔር አጀንዳ ባለመሄዳቸው የእግዚአብሔር የዝምታ ጊዜ አራት መቶ ዓመታት እንደነበሩ አይተን ነበረ። ባለፈው ጊዜ የጠቀለልን ነው። ክብር ለእግዚአብሔር ለአምላካችን ይሁን። ያለፈውን ጊዜ አሳልፎን ደግሞ ዛሬ እንደገና በሌላ አጀንዳ፣ በሌላ ቀን፣ በሌላ ሁኔታ፣ በሌላ ርዕስ አብሮ በተያያዝነት ባለው ነገር እንድንገናኝ ደግሞ ጌታ አስረዳን። ጌታ ክብር ከፍ ይበል። ዛሬ ደግሞ ወዴት ነው ቀጥሎ ሶስተኛው የአዲስ ኪዳን አጀንዳ በሚል ነው አብረን የአዲስ ኪዳን አጀንዳ የአዲስ ኪዳን አጀንዳ በብሉይ ኪዳን እንደዚህ እያደረገ መጣ። እንዳየን፣ በሁለቱ ክፍለ ጊዜያት እንዳየነው እግዚአብሔር አጀንዳውን እንዴት ፕሮግሬሲቭ እያሳየ እንደመጣ ሰዎች በወደቁ ጊዜ እንዴት ትንቢት እንዳመጣ እሱ የእባቡን ራስ እንደሚረግጥ የመጀመሪያው ትንቢት ዘፍጥረት 3 15 ላይ ከዛ በኋላ የሰዎችም የሕይወት መበላሸት በሆነ ጊዜ እግዚአብሔር ቅሬታዎችን እንዴት እያስቀረ እንደመጣ እያመፀ ባለው ትውልድ መካከል አጀንዳውን የሚጠብቁለትን ሰዎች ሳያጣ፣ እግዚአብሔር ዘመናቱን አቋርጦ የሚሄድ አጀንዳውን አስከትሎ አጀንዳውን አስቀጥሎ የሚሄድ ትውልድን እያስቀጠለ እንደመጣና እኛ ጋር እንደደረሰ እንረዳለን። ጌታ የተመሰገነ ይሁን። በአዲስ ኪዳን ስንመለከት እግዚአብሔር በብሉይ ክዳን ብዙ ነገሮችን ካደረገ በኋላ ሕዝቡ በስሙ የተጠራው ሕዝብ እንደ ፈቃዱ ምስጢር መሄድን ስላልቻለ የብሉይ ክዳኑ ነገር በእስራኤል ላይ በአይሁድ ላይ ያለው አጀንዳ እግዚአብሔር ያሰበው እንደሚገባ ስላልሄደለት ይሻሻላል ብሎ ነገሮች ሰዎች በሚገባቸው ልክ መስዋዕቱን የመገናኛውን ድንኳን፣ የካህናቱን ጉዳይ፣ የሌዋውያኑን የአገልግሎቱን ጉዳይ ሁሉ ቢያቀናጅም ሰዎች በዛ ልክ መሄድ ባለመቻላቸው እግዚአብሔር ሌላ አጀንዳ አሰበ። እሱም የአዲስ ኪዳን አጀንዳ ነው። በብሉይ ኪዳን አጀንዳ የነበረው ወደ ድንኳኑ የሚገባው ወደ መገናኛው ድንኳን የሚገባው ታቦቱ ወዳለበት የሚገባው ሊቀ ካህኑ ለራሱ አንዳች ነገር የሚያቀርበው ነገር ነበረው። የኃጢአት ማስተሰሪያ በግ ደም ይዞ ይገባል። ሌሎችም እንደዛው ካህናቱ፣ ሊቀ ካህኑ፣ ሌሎችም ሕዝብ ለኃጢአታቸው ማስተሰሪያ የሚሆን የእንስሶችን ደም ይዘው ነው የሚገቡት። ብዙ ነገሮች ከእንስሳ ጋር የተያያዘ ከደም ጋር የተያያዘ ነገሮችን ያደርጉ ነበረ፣ ግን ያ ፍጹም አልሆነም። ፍጹም ስላልሆነ እግዚአብሔር ከመለኮቱ አጀንዳ አዲስ ሌላ አዲስ አጀንዳ አሰበ በኤርሚያስ 31 30 ላይ እንደምታስቡት ምን ይላል ኤርሚያስ ምዕራፍ 31 ቁጥር 31ንን ስናነብ በጣም አስገራሚ የሆነ ነገር የኪዳን መታደስን ይነግረናል ተመልከቱ 31 31 እነሆ ከእስራኤል ቤትና ከአይሁድ ቤት ጋር አዲስ ቃል ኪዳን የሚገባበት ወራት ይመጣል፣ ይላል እግዚአብሔር። ከግብፅ አገር አወጣቸው ዘንድ እጃቸውን በያስኩበት ቀን ከአባቶቻቸው ጋር እንደ ገባሁት ያለ ቃል ኪዳን አይደለም። እነሱ በኪዳኔ አልጸኑምና እኔም ቸላልኋቸው፣ ይላል እግዚአብሔር። ከእነዚህም ወራት በኋላ ከእስራኤል ቤት ጋር የሚገባው ቃል ኪዳን ይህ ነውና፣ ይላል እግዚአብሔር፣ ሕጌም በልቦናቸው አኖራለሁ በልባቸውም እጽፈዋለሁ። እኔም አምላክ እሆናቸዋለሁ፣ እነርሱም ሕዝብ ይሆኑኛል። እያንዳንዱ ሰው ባለንጀራውን፣ እያንዳንዱም ወንድሙን እግዚአብሔርን እወቅ ብሎ አያስተምርም፤ ከታናሹ ጀምሮ እስከ ታላቁ ድረስ ሁሉ ያውቁኛልና ይላል እግዚአብሔር። በደላቸውን እምራቸዋለሁና ኃጢአታቸውን ከእንግዲህ ወዲህ አላስብምና ይ ክብር ለጌታ ይሁን ተም አዲስ ኪዳን ቀደም የነበረው በድንጋይ ላይ የተጻፈው አይነት አይደለም። ወይም ደግሞ በግራር እንጨት ላይ በድጋሜ የተጻፈ የተቀረጸው አይደለም። ነገር ግን ሰው ባልሰራው ላይ የሚጻፍ በሰው ልቦና ላይ የሚቀረጽ ሕግ እግዚአብሔር እንደሚመጣ አዲስ ኪዳን ከቀደሙ የተለየ በአዲስ መልክ እንደሚያደርግ ተናገረ። እግዚአብሔር ለምን አሰራሮቹና አካሄዶቹ ለየት ስለምሉና ሰዎችም ደግሞ በእግዚአብሔር አካሄድና አጀንዳ ማሄድ ስላልቻሉ ሌላ ነገር ሌላ መስዋዕት ፈለገ እግዚአብሔር። ሌላ መስዋዕት፣ ሌላ ካህን ፈለገ። ሌሎች ካህናትንና ሌላ ሊቀ ካህን፣ ሌላ መስዋዕትን ፈለገ። ያኛውን ሊያስቀር፣ ማለት ያኛው ጥላ ሆኖ ሪል ኦብጀክቱን በአዲስ ኪዳን ውስጥ ሊገለጥ የሚገባውን ነገር ለማሳየት አዲስ ኪዳንን መሰረተ እግዚአብሔር። ያ የእግዚአብሔር የአዲስ ኪዳን አጀንዳ ነው። ያ ፍጹም አድርጓቸው ቢሆን ኖሮ ይላል የዕብራውያን ጻፊ ምዕራፍ ሰባት እንዳችሁ ስታነቡ ሌላ ኪዳን ባላስፈለገ ነበረ። የቀደመችቱ ሕግ እንደሚገባ በሰዎች ሕይወት ውስጥ ስላልተከናወነች፣ በሰዎች ሕይወት ውስጥ ፍጻሜን ስላላገኘች አሁን ለየት ባለ መለኮታዊ አሰራር አሁን ለየት ባለ በአዲስ መልክ ሌላ መስዋዕት በግንሰውን ራሱን ይዞ የሚቀርብ ሌላ ካህን ለኃጢአት የበግን ደም ሳይሆን የራሱን የሚያቀርብ በጉም ራሱ መስዋዕቱም ራሱ የሚሆን ሊቀ ካህኑም ራሱ የሚሆን እርስ በርሱ ራሱን በራሱ ሆኖ በየጊዜው በየዓመቱ መቅደስ የሚገባ ሊቀ ካህን ሳይሆን ለአንዴና ለመጨረሻ ጊዜ አንዴም ለመጨረሻ ጊዜ አንዴም ለሁል ጊዜ አንድ የሰረገው ለሁል ጊዜ የሚሆን ራሱን አቀረበ ይላል። እንዲህ አይነት ሊቀ ካህን ይገባናል ነው የሚለው። እንዲህ አይነት ኃጢአት ሳይኖርበት። ስለ ሌሎቹ የቀደሙ ሊቀ ካህን ስለ ራሱ ነው። የደምን ማስተሰሪያ ደምን ይዞ የሚገባው የእንስሳን ደም ይዞ የሚገባው ስለ ሌሎች አይደለም፣ ስለ ራሱ ነው። አሁን ግን ነውር የሌለበት የእግዚአብሔር በግ መስዋዕትና መስዋዕት አቅራቢ ሆኖ ወደ ቅድስተ ቅዱሳን በደሙ ርቫኑን ቆርጦ ገባ። ሃለሉያ! በደሙ በደሙ ሪቫን ገባ። በመስቀል ላይ መከራን በጨረሰ ጊዜ በዮሐንስ ወንጌል ምዕራፍ 19 ቁጥር 30 ላይ እንደዚህ ነው ያለው። አጭር ቃል በታላቅ ድምፅ ጮሆ ተፈጸመ። የሰው ልጆችን መከራ በመስቀል ላይ ፈጸመው፣ መስዋዕት በመሆን ፈጸመው። ከዚህ በኋላ ሰዎች ይዘው ወደ እግዚአብሔር የሚቀርቡበት ደም፣ ሰዎች ይዘው ወደ እግዚአብሔር የሚቀርቡበት ስም ተገኘ። ሌላ አዲስ ኪዳን

እግዚአብሔርም ያንን ባየ ጊዜ ምሕረትን ይልካል። ሰውን እያኖረው የብርታቱ ጥግ አይደለም፣ የእውቀቱ ጥግ አይደለም። ነገር ግን በአዲስ ኪዳን፣ በአዲስ አጀንዳ፣ በክርስቶስ ኢየሱስ የሆነው ቤዛነት ከኃጢአት መራቅን የሰጠን እግዚአብሔር ከአጢአት ለመራቅ ደግሞ የመራቂያ መንገዱን ደሙን የሰጠን የልጁን የክርስቶስ ኢየሱስን ደም የሰጠን ማስተሰሪያውን ደም የሰጠን ማጽኛውን ማተሚያውን መንፈሱን የሰጠን እግዚአብሔር ስላስቻለንና ስላኖረን በምረቱ ተከልለን ዛሬን ቆመን መዘመርና ማምለክ የቻልነው ለዛ ነው። እንዲህ አይነት ልቀ ካህል ይገባናል። ሌሎች እንዳይኖሩ ይላል፣ ሞት ከልክሏቸዋል። እሱ ግን ለዘላለም ሊቀ ካህን ሆኖ ይኖራል። አሁንም በላይኛይቱ መቅደስ ያማልደ የሚገኝ ሊቀ ካህን አለ፣ ጠበቃ የሆነ ለህዝቡ ሞት የማይሽረው ሌሎች ሲሞቱ ሌሎች ሲተኩ አሰራር አዲስ ሲሆንባቸውና የሚያበላሹበት ራሳቸው የሚሞቱበት የሚቀሰሙበት ስፍራ። በብሉይ ኪዳኑ የሊቀ ካህናት አሰራር ካህን ወደ ቅዱሰ ቅዱሷን ሲገባ ደም ይዞ ሲገባ ታሪክ እንደሚናገረው በእግሩ ላይ ረዥም ገመድ ይታሰርና ይገባል። ምክንያቱም እሱም ሊቀሰብ ስለሚችል፣ እሱም ሊሞት ስለሚችል ከሞተ በዛ በረዥሙ ገመድ ጎትቶ ሊያወጡ ሰው ፍጹምና ቅን የሆነ ኃጢአት ያላወቀው ልጁ እንደሚል እግዚአብሔር በቃሉ ኃጢአት ያላወቀው ኃጢአት ያልነካው ነገር ግን እንደ ሰው ልጆች መከራን ሁሉ የተቀበለ በሰው ልጆች መከራ ሁሉ የተሳተፈ ከኃጢአት በቀር በሁሉ መከራን ያየ ያ ቅዱስ የሆነ የእግዚአብሔር በግ ጌታ ኢየሱስ የኔና የእናንተን ነገር ይዞ ወደ መቅደስ ገባ። ወደ ውስጠኛው ገባ። ወደ ማስተሰሪያው ኪዳን ገባ። የዓለምን ሕዝብ በእርሱ የሚያምን የዘላለም ሕይወት የኖረው ዘንድ እንዳይጠፋ፣ እንዲሁ እግዚአብሔር እኛን የወደደበት የፍቅር መንገድ ክርስቶስ ወደ እኛ መጣ። ያ ነው አዲስ ኪዳን። አዲስ ኪዳን አጀንዳው ያ ነው፣ እግዚአብሔር እንደገና መልሶ ማምጣት፣ የወደቀውን ትውልድ ማንሳት፣ የጠፋውን ፈልጎ ወደ ጉያ መሰብሰብ፣ የኃጢአት ምርኮኛ የሆነውን ከኃጢአት ቀንበር ማላቀቅ። ያ ነው የእግዚአብሔር ነገር። ያ ነው የእግዚአብሔር እቅድ። ያ ነው የእግዚአብሔር አጀንዳ። የእግዚአብሔር አጀንዳ እግዚአብሔር በሚሰራበት፣ የጨለማውም ገዢ ደግሞ በሌላ አቅጣጫ ይሰራል። ይህ አጀንዳ እንዳይከናወን አንድም ደቂቃ የሚተኛበት የለውም ዲያብሎስ ሰይጣን። ነገር ግን ከኛ ጋር ያለው ከሁሉ ይበልጣል። ከአንተ ጋር ከእግዚአብሔር ህዝብ ጋር ያለው ከሁሉ ይበልጣል። ወንድሜ ከአንተ ጋር ያለው እግዚአብሔር ከሁሉ ይበልጣል። እህቴ ከአንቺ ጋር ያለው እግዚአብሔር ከሁሉ ይበልጣል። ሞትንና ሲኦልን ያሸነፈው የናዝሬቱ ኢየሱስ የአዲስ ኪዳን አጀንዳ የሆነው የአዲስ ኪዳን ራስ የሆነው የኪዳኑ ሊቀ ካህን የሆነው የአዲስ ኪዳን መስዋዕት የሆነው በራሱ ደም ወደ ቅዱስ ኪዳን የገባው እሱ ከአንተ ጋር ስላለ እሱ ከሕዝቡ ጋር ስላለ ለሚታመኑት ከእሱ ጋር ለሚሄዱት ሰዎች ድልን ያጎናጽፋቸዋል። በመጨረሻውም አክልልን ለዘላለም የሚኖር ክዳን የሚያጸና ሞት የማይገድበው ሁኔታዎች የማያሰናክሉት ዘመን ሲሻር የማይሻር እድሜ ሲሄድ በእድሜ የማይለካ ድካም የማያውቀው ለአንዴ ለመጨረሻ ጊዜ ድል ነስቶ ተፈጸመ ብሎ በመስቀል ላይ በዮሐንስ 19፥30 እንዳልኮ ተፈጸመ ብሎ የጫው ለዓለም ሁሉ ድሉን ያወጀው እሱ ኢየሱስ በቤተክርስቲያን ውስጥ አለ። እሱም ብቻ ማክበር፣ እሱም ብቻ ማግነን፣ እሱም ብቻ ከፍ ማድረግ እንድንችል ደግሞ መንፈስ ቅዱስ ከኛ ጋር አለ። አዲሱ አጀንዳ ይሄ ነው። መሬት ላይ አይደለም፣ አጀንዳው አንተ ላይ ነው። ሌላ ቁሳዊ ነገር ላይ አይደለም። የእግዚአብሔር መልክና አምሳል ያለብሽ አንቺ፣ ያለብህ አንተ መልኩ ያለብን እኛ የክርስቶስ መልክ ያለን እኛ። በእኛ ነው አጀንዳው የሚሰራው። በአንተ ነው የሚሰራው። በአንቺ ነው የሚሰራው። እሳቱ የነደደ እንደሆነ ምን ፈልጋለን? ያለ እኮ ጌታ። አጀንዳው በእኛ ሕይወት ከተፈጸመ እየተፈጸመ ከሆነ ምንድን ነው የሚያፎካክረን? በሌላ ጉዳይ ፉክክር የለንም። ፉክክር የለንም። ሌላ አትፎካከር ከሌላ መፎካከር ካስፈለገ አለ። ምልክ እንከተለው የሚገባው ፕሪንሲፕል መሪሁ አለ። ምሳሌው አለ። መምህሩ አለ። መንገድ ጠራጌው አለ። ልቀ ካህኑ አለ። ልቀ ካህናት ካህናት ልቀ ካህኑን ይከተሉታል። የተገባላቸውን ስፍራ ይዘው እነሱም ደግሞ በደረጃቸው የሚፈጽሙ ስራ አለ እሱ ማስተስረይ እነሱ ደግሞ የሊቀ ካህኑን ነገር የሚሰሙትን ነገር ደግሞ ከእሱ ሰምቶ ማስተጋባት ነው። ሊቀ ካህኑ በመቅደሱ አለ አለ በመቅደሱ አለ በመቅደሱ በዚያ ዘመን ለእስራኤል ብቻ ካህናቱም ከሌዋውያን ወገን ብቻ። አሁን ግን ከነገና ከቋንቋ ነጭ፣ ጥቁር አፍሮአፍሪካን አፍሮኤዥያን ኦሞቲክ ናይሎቲክ ዋተቨር የሰው ልጅ በሙሉ በእግዚአብሔር አምሳል ለተፈጠረ ክህነት ሆኖለታል። እናንተ የንጉሥ ካህናት ቅዱስ ሕዝብ ለርስቱ የተለየ ወገን ናችሁ። ያ ነው የእግዚአብሔር አጀንዳ። ካህናትም ሊያደረገን ነው የሊቀ ካህኑን ፈለግ ተከትለን የአዲስ ኪዳንን አጀንዳ እንድናስፈጽም የእግዚአብሔር አረጃጅ አጀንዳ በእኛ ላይ እንዲፈጸም። ያ ምንድን ነው? ኢየሱስ ክርስቶስ አዳኝ እንደሆነ ለዓለም ማሳወቅ ነው። ሌላ አጀንዳ አለ እንዴ? የአዲስ ኪዳን አጀንዳ ይሄ ነው። ዋናው አጀንዳ፣ ትልቁ አጀንዳ፣ ኢየሱስ ክርስቶስ እንደሚያድን ማመንና መናገር ነው። ሰው በልቧም ነው በአፉ መስክሮ አዎ ሌላ ሮሜ አስራ አስራ ሰባት ላይ ሌላ አጀንዳ የለም ሲነገረን ኢየሱስ ያድናን አይደል? ጥሩ ህይወት ትኖራለ በምድ ላይ አልተባልኩም፣ አልተባልንም። ሊኖረን ይችላል ላይኖረን ይችላል። የተነገረን የአጀንዳው ምስር የዘላለም ህይወትን ታገኛለ። አንተ ከዛሬ ጀምሮ የእግዚአብሔር ነህ ተብለን ነው ቃል የገባ ነው። አሜን ብለን የወሰንነውም እሱኛሁን እሱኛውን ነው እንጂ ከንትና ትበልጣለህ፣ ከንትና ጋር ትፎካከራለህ፣ ከንንትና ጋር ለግጀሪ ላይፍ ይኖርሃል፣ ለግጀሪ ካር ይኖርሃል፣ ለግጀሪ ቤት ይኖርሃል። ይኑራችሁ፣ እሰይ፣ እግዚአብሔር ይመስገን። ዋናው ግን ለግጀሪ ላይፍ በክርስቶስ ነው። ይህኛው ይቀራል፣ ችግሩም ይቀራል፣ ለግጀሪውም ይቀራል፣ ሁለቱም ይቀራሉ። ግድ ደግሞ ጎን ለጎን ይኖራሉ። ማግኘት ማጣቶች አሉ። ደስታ ሐዘን በምድር ላይ አለ። የእግዚአብሔር ደስታ ግን ፍጹም ነው። ያም ከመለኮት የተሰጠ አጀንዳ ነው። ሰርተ ነው በመከራ መካከል አባቶቻችን፣ የቀደሙት የእምነት አባቶቻችን ስንመለከት በብሉ ክዳን በዳንኤል መጽሐፍ እነ ስድራክ መሳቅ አብድናጎምን እነ ዳንኤልን ስንመለከት በአንበሳ ጉድጓድ መካከል እስኪጣሉ ድረስ፣ ለምን አቋማቸውን ይዞ አጀንዳቸውን አውቆ ስለጸለው ሲድራቅ ሚሳቅ አብደናጎ ለምን ለጣዖት እሱ ላቆመው ለዛ ለማምለክ ፈቃደኛ ስላልሆኑ፣ አላማቸውን ስላወቁ፣ በነሱ ያለውን የእግዚአብሔርን አጀንዳ ስላወቁ መከራው ደረሰባቸው። ስለ እሱ መከራ የሚቀበሉትን ሊረዳ የእግዚአብሔር እጅ ቅርብ ነው። ቅርብ ነው፣ ሊያግዝህ ቅርብ ነው። ሙጥኝ ብለህ የእግዚአብሔርን ነገር ይዜ በምትሄድበት ጊዜ እግዚአብሔር እንዴ ስሜን አምኗልና እና እናደርገዋለሁ፣ አስጥለዋለሁ፣ ስሜን አውቀዋለሁ፣ ረዥምን ዕድሜ። የእግዚአብሔር አጀንዳ ያለበት ሰው አጀንዳውን ሳይጨርስ አይሞትም። ለምን ረዥምን ዕድሜ አጠግበዋለሁ የተባለው? አጀንዳ ካለባችሁ መከራ የለባችሁ ማለት አይደለም፣ ግን ያለቀናት ሞት አንሞትም። ምክንያቱም በእኛ የተቀመጠ በዚህ ምድር ላይ በእኛ ውስጥ የሚሰራ እግዚአብሔር ከመለኮቱ የደነገገው የዘላለም ክዳን በውስጣችን አለ። ሞት አገልጋያችን እንጂ አስፈሪያችን ነበር። ከዚህኛው ወደዚህኛው የምንሄድበት ድልድይ ፈረስ ነው። መሻገር አሻገረ። ከገባን እንደዛ ሲገባ እንደዛ ቢቀር ምን ይቀራል? ጊዜያዊ ጥቅም ይቀራል፣ ጊዜያዊ መከራ ይቀራል። ደግሞ ዘላለ እሱም በማመን አጀንዳውን በመከተል የትኛውን ነገር ቢመጣብን ዘላለማዊ መከራ ፍጥነት ወደ ዘላለም ደስታ ወደ ዘላለም ደስታችሁ ግቡ እናንተ የአባቴ ብሩኳን የሚባልበት ምዕራፍ ላይ ጋር እንደርሳለን። ይመጣል እኮ ኢየሱስ። በእኛ ያስቀመጠውን አጀንዳ መጨረሻ ላይ ያየናቸው ሶስት አጀንዳዎች ብያችኋለሁ። ሶስተኛው ምንድን ነው? ለእያንዳንዱ እንደ ስራው የሚከፈልበት፣ ወጅ የሚከፈልበት። ስለዚህ አንተ የአባቴ ብሩክ፣ አንቺ የአባቴ ብሩክ፣ ወደ ዘላለም ደስታችሁ ግቢ ግባ የምንባልበት ስቴፕ ፊታችን ላይ ቀርቧል። ቅርብ ነው፣ አናውቀውም። ቀኑ ቅርብ ነው። ጌታው እየመጣ ነው። ያ ለዛ ነው። አጀንዳው በእኔ ምን ይመስላል? ምን እየሰራሁ ነው? እኔ ምን እየተደረገ ነው? በእኔ ህይወት በእኔ ህይወት ምን እየተደረገ ነው? እኔስ ምን እያረኩ ነው? ብለን የምናስብበት ስቴፕ ላይ ነው አሁን ያለ መሆን ያለበትም ይሄ ነው። እግዚአብሔር ያን ይፈልጋል። ቆም ብለን እንድታስብ ይፈልጋል። እኔ ማነኝ? ምን ተሰጠኝ? ምንስ ማድረግ አለብኝ ከኔ ምን ይጠበቃል? በታማኝነትስ እየሰራሁት ነው ወይ? አንዳንድ አባባሎች አሉ። ሰዎች በመንገድ ላይ የሚጮህብህን ውሻ ሁሉ አይተ ድንጋይ ከወረወር በአሰብኮ ሰዓት ፈለግኮ ቦታ ላይ አደርስ። እውነት ነው እውነት ነው። ምክንያቱም ጊዜ ያቃጥላል። የሚጮኸው ውሻ ብዙ ችግር ይጮኋል፣ ብዙ ጉለት ይጮኋል፣ ብዙ ቅንጦት ይጮኋል ብዙ ብልጽግና ይጮኋል። ብዙ ድህነትና ርግማን ይጮኋል። ብዙ በረከት መሳይ ነገር ይጮኋል። ያ ሁሉ የአጀንዳ ማሰናከያ ነው። እኔ ማን ነኝ? ኬት መጣሁ? ምን ተሰጠኝ? ጌት ጋር ቆሜ ያለው ወዴት እየሄድኩ ነው? በምንስ ይህ አጀንዳ ልኬት እየሄድኩ ነው እያልን ራሳችን ከመረመርን ግን እውነት ነው፣ ቃሉ እንደተናገረው እንደዛው ደስቲኒያችን ላይ እንደሳለን ክብለ እግዚአብሔር ይሁን በዕብራውያኑ መጽሐፍ ውስጥ እንግዲህ ምዕራፍ ሰባትን በደንብ ስታዩት ልቀ ካህኑ ምን አይነት ስራ ሊሰራ እንደመጣ ምን ካህኑ ስራ ራሱም ካህን ልቀ ካህን ራሱም መስፋት የማይሞት የዘላለም ክዳን ይዞ የመጣ ክዳኑ በእሱ በኩል የተፈጸመ ክዳኑ ለሌሎችም ደግሞ ሊያስፈጽም የመጣ የሰማይ ሰማይ የዘለቀ ክህነት ያለው ሊቀ ካህን የእኛ ንጉሥ ኢየሱስ ነው። ጌታ የተመሰገነ ይሁን። ስለዚህ እግዚአብሔር ከኛ ምን ይፈልጋል? ምለው አሁን እንደ አንጓ ዛሬም ቆም ብለን የምናስበው ነገር እሱ ዛሬ ከኔ ምን ይሄኛውን ላይፍ ሮቴሽን ማንም ያውቀዋል። መዋል ማደር፣ መተኛት፣ መነሳት፣ ውሎ ወደ ቤት መግባት፣ ጠዋት ሲነጋ ሌላ ነገር ለተግባር መራውራት ሁሉም ያውቀዋል። ያንተ ግን ከዚህ ያለፈ በአጀንዳ እስኬጁል ውስጥ ነው ያለነው። በእግዚአብሔር አጀንዳ ታይም ቴብል ውስጥ ነው ያለነው። እግዚአብሔር ያንን በየእለቱ እንድናስብ ሰዎች ልኬታቸው ባለው ነገር ነው። በሀያ አንደኛው መቶ ክፍለ ዘመን በፖስት ሞደርኒዝም ዘመን የሰው ነገር መለኪያው ገንዘብ ነው፣ መኒ ነው። ልኬቱ ገንዘብ ነው። ልኬቱ ሌላ ሌላ እውቀትም ሊሆን ይችላል። የአንተ ግን ልኬት የእግዚአብሔር አጀንዳ። ያንቺ ልኬት መለኪያው በእግዚአብሔር አጀንዳ ውስጥ የመኖርና ያለመኖር ጉዳይ ነው። ጌታ ኢየሱስ ይመጣል። አሜን። እንግዲህ ዛሬ ትንሽ እንጸልያለን፣ ያለን ከእሱ ጋር ከዛ በፊት ግን ምንድን ነው በሚቀጥለው የመጨረሻው ርዕሳችን፣ አጀንዳውን በምንድን ነው የምንፈጽመው? ይህን አጀንዳ የሚያስፈጽመን ምን አካል ነው የሚለው የመጨረሻው ምዕራፍ ነው እዚህ። እግዚአብሔር ይባርካችሁ፣ እንቆምለት።